ያለውን ነው። አረ ፈልገዋለሁ እትዬ። ብትፈልጊው ነው በዚህ ሰዓት የምትመጪው? እትዬ ያባ ጋር ስለነበርኩኝ እኮ ነው ትንሽ የዘገየሁት። እኔ ስለአንቺ አባት ያገባኛል። እንደሱ አይበሉት እትዬ፣ ስንት ነገር እያደረጉልኝ ላፎት። እንደዛ አይበሉ። እኔ ሰውነሽ ነሽ ብዬ ሳስብልሽ አንቺ። ቆይ እንዴት ነው ስለ እኔ ማሰብ ያቃትሽ? እኔ እኮ ሳላስብ ቀርቼ አይደለም። ስላሰብሽልን ነዋ፣ ቤተሰቦቼን በረሀብ የገደልሻቸው እትዬ። ቆይ እረጋጉና፣ አላስረዳሁት ጭራሽ። ምክንያት ሽን ምን ልታስረጂኝ ትፈልጋለሽ? እሺ ምን ላርግት? ትሰሚያለሽ አና ከዚህ በላይ አንቺን አዚህ ሽሩር የሚልበት አቅም የለኝ እትዬ። እኔ እኮ አዝላችሁ ሽሩር በሉኝ የምልሽ አደለሁ። ከዚህ በላይ ምን ልታረጊ ይፈለግሽ? እትዬ ትንሽ ቢያዳምጡኝ ችግር አለው? አባዬ ታማ ሆስፒታል እንዳለ ያውቁ የለ። ለምን ክፉ ቃል ይናገራሉ? እባክሽ ለመቅለስ ስልሳት ሞክሪ። ምንድን ነው የምትጫጫሁት? አረተኝ በይ። ይቺ ልጅ አቃጥራ ስትደፋኝ ነው በዚህ ሰዓት መምጣቷ። ሳይንስ ጭራሽ ልታስረዳኝ ትሞክራለች። ምን ሆነሻል ልጅ በአግባቡ ለምንድነው ስራ ገበታሽ ላይ ያልተገኘሽ? አባዬ ታሞ ሆስፒታል ነው ያለው። ለሱ ምግብ አድርሼ ልመጣ ስል ዶክተሩ ፈልግሻለሁ ብሎኝ ከእሱ ጋር እያወራሁ እኮ ነው የቆየሁት። አየሻት አይደል ድፍረቷን ባዩሽ። ሜላት እንዴ፣ ለምንድነው እችን ልጅ ማትረጃት? አባቷ ሆስፒታል ተኝተዋል አደል እንዴ? እሳቸውን ትታ መምጣት ራሱ እኮ ለስሩ ያላትን ክብር ነው የሚያሳየው። እየቀለድሽ ነው እንዴ? አልቀለድኩም ሜሉ እንዴ። ኤያት እስቲ በጣም ነው የምታሳዝነው። አንቺም ባዩሽ። አንቺም ለሷ ማዘን ጅምርሽ፣ ሜላት እንደ አንዳንዴ ልትረጃት ይገባል ይገባል። እንደሰው አባትን የሚያክል ነገር ሆስፒታል ትቶ መምጣት እኮ ቀላል ነገር አይደለም። እንዴ ምን ማለትሽ ነው? ይሄን እኮ የምታደርገው ስለምታከብርሽ ነው። ጥፋት እንኳን ቢኖር ማለፍ አለብሽ አንዳንድ ጊዜ። ታይ ታይ መቀበሽ ብታይ ነው የሚሻለው። ሃና፣ በያንቺ ወደ ስራሽ። እሷን ታያት። ሰላም ጤና ይስጥልኝ። ውድ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? እግዚአብሔር ይመስገን። ኖላዊ ድራማ ክፍል አምሳ አንድን ይዘንላችሁ መጥተን ነው። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሰብስክራይብ እያደረጋችሁ ጀምሮ ስለምታበረታቱን እጅግ በጣም እናመሰግናለን። ኖላዊ ድራማ እንግዲህ ሀኒቾ ዛሬ ታጨንቃለች፣ ምክንያቱም ነገሮች ሁሉ እየተደራረቡበት ስለሆነ በጣም ነው የተጨናነቀችው እና ቤት ዳ ነበር በስንት ጊዜዋ ወደ ቤት ተመለሰች። አባቷ ሐኪም ቤት ስላለ ከስራ ሐኪም ቤት ከሐኪም ቤት ደግሞ እንደገና ወደ ስራ ነው እንጂ ቤት አትሄድም። አንዳንዴ ቁርስ ምሳም ለመስራት ስለሆነና በጣም ጫና በዝቶባታ ላይ ከስራው ጋርና ያባቷ ሕክምና ምንም እየተ እየተስማማላት አይደለም። በዛ ላይ ወይዘሮ ሜላትም ጸባዩዋ ከፍቷል። እሷ ላይ እንደ ጠላት ነው ያየቻትና በጣም ነው የምታሳዝነውና ሌሊቱ ሙሉ ሰተኛ ነው ያደረችው እንደ ስትጨናነቅ እና ከአባባ ኖላዊ ጋር ደግሞ ምን ጆሮ አለ አብሮት። እሱም ባይጥልላት የበለጠ ነበር ከባድ የሚሆነው። ግን እሱ የብጌ አንዳንዷ ቀን ሁሉ ከጎድኗ ስለሆነ ቢያንስ እንኳን አባቷን እሱ ጥላ ረፍት ትላለች እንደወንድሟ ስለምታየው። እናም አባባን ኖላዊ እራሱ ተጨንቃ ጥላቸው ስለሄደች እንዴት ጥላኝ ሄደች ስለዚህ ደውልላት ብሎ ያሲር ከተኛበት ወንበሩ ላይ ቁጭ ካለበት ተኝቶ ነበር ሲያሳዝን እነሱም ከተኛበት ቀስቅሶ ደውል ብሎ እሱ ደግሞ ቀታ እንዳይደውላት ስለፈራ ወጣ ብሎ ሲደውልላት ደነገጠች ምን ሆነ ነው አባዬ ምን ሆኖ ነው ምናምን ብላ ደነገጠች እሱም ደህና ነው አንቺ እንደተጨነቅሽ ስለገባው ነውና፣ አዋሪ ዋላተኝ አዋራቸው። ጧትም ያው ወደ ወደ ሆስፒታል ቁርስ ይዛ መጣሽ ከስራ ከመግባቷ በፊት። እናም ለአባቷ ቁርሰት ላይ ያው ዶክተሯ አናገራት። ዶክተሩም ያው እንግዲህ የሆነ የሚሰራው ሴራ እንዳለ ግልጽ ነው ከሚናገረው አንጻት እና የሙሉ የአባቷን የህክምና መረጃ ማስረጃ ስለምትፈልግ ስጠኝ ስለዚህ አባቴ ህክምና ስለሆነ ሁሉንም ነገር ማወቅ መብት አለኝ ብላ ብጠይቀው እሱ ግን ጭራሽ ያስፈራራት እና አንድ አይነት ነገር መጠየቅ እንደሌለባት ያው ወይዘሮ ሜላት ከድርጅታችን ጋር ረጅም ጊዜ ስምምነት አላት በዛ ምክንያት የሷን ጸባይ አቀዋለው እንኳን አይደለም እንደዚህ ከሷ ጋር ሰጣ ገባ ገብተሽ ይቅርና እንዲህ በቃ በእይታ ራሱ ደስ ያላላትን ሰው ብዙ ነው ዋጋ የምታስከፍለው ምናምን ብሎ ሊያስፈራራት ሞከረ እና በዚሁ አጋጣሚ እንደተረዳ ነው። ምንድን ነው ውጤቱ? ውጤቱ ጥሩ ካልሆነ ምናልባት ለአባትሽም ጥሩ ሁኔታ አይመጣም። ስለዚህ ዝም ብለሽ አርፈሽ አባትሽ ሕክምና ይደረግ ብሎ አላትና መጨረሻ ማስወጥቶ አባረራት እና የሆነ የሚያሴረው ስራ ላኪን ባዩሽ የሆነ ነገር ጠንስሳለች። እሷ የሆነ ነገር አድርጋለች፣ እርግጠኛ ነኝ። እኛም ወደ እነ ሜላት ቤተሰብ ስንመለስ ደግሞ ባዩሽ እንግዲህ ብዙ ጊዜ ጠፍታ ነበረ። ያው የምርመራ ውጤቱ ሊደርስ አካባቢ እንግዲህ ከጀርባ ሁና ስራዋን ስትሰራ ሰንብታ መታለች ማለት ነው እና ስትመጣም ያገኘቻት የሜላትን እናት ነው እና በጣም ጠፍተሻል፣ በጣም አምሮብሻል እያለች እያሉ ሲጨዋወቱ ቀይተው እንደመጣች እሷም ባሏም እንደመጡ ስላልነገረቻት ሜላት ከልቡ አስወጥታኛለች ምናምን ብታስወጣሽ ማ ጥሩ ነበር እያለች ታሽቃብጣለች። ግን አያትየው እንዳየኋት ከሆነ የሆነ ቀልቧ አልወደድ ያንቺና የልጅ ጓደኝነት ከአንገት በላይ ነው እኮ እያለቻት ሙድ እያዘችባት ነበረን። እና ሰላምና ሰላም እና እርግብ አንድ አንድ ምኝታ ነበር ተኝተው የነበረና ወይዘሮ ሜላት ከእናቷ ጋር ትንሽ በሀኒ ምክንያት ስለተጨቃጨቁ አብራ መተኛ ስላልፈለገች ሰላም ገደልተኛ ፈልጋ ቀሰቀሷትና አርጋ እርግብን አባረው ወደ እናቷ ላኳትና እናቷ ጋር መጣ። በጣም ተረብሻ የሆነ ለምንድን ነው አያቴ እንድየምጣላኝና በእኔ ምክንያት እንድትጣሉ አልፈልግም፣ ምናምን አለቻት። ደግሞ ስታያት ልጅ ምናምን እያለች ስታሽከረብት አንልጃለች። ወይዘሮ ሜላት እና እንግዲህ ወይዘሮ ሜላት መክራት አለች ማለት ነው። የእናቷን የአያቷን ልብ እንዴት ማግኘት እንዳለባት ጧት ተነስተሽ ቤተክርስቲያን እንሂድ በያት፣ ከዛ ደግሞ እጇን ሳሚያት ጥሩ ልጁ የላት ምናምን ብላ ስለመከረቻት በጧት ተነስታ እንግዲህ ወደ መኝታ ክፍል ሄዳ ቤተክርስቲያን መሄድ እፈልጋለሁ ብላታለች። እንደውም ገርሟት ነበር። እንዴት እንደዚህ ትናንትና አልሄድም ስትይ ነበር። ማን ዛሬ ማን መክሮሽ ነው? እንሄዳለን ዳለን ስት ያልሽኝ ምናምን ብላ መጨረሻ ላይ ማሳመናት ሄደች ወደ ቤተ ክርስቲያን እና እጇን ስትስማትም ደንግጣለች። ምክንያቱም እጇን ስትስማት ልጅ እያለች ሀሴት ነበረች ሀኒ ማለት ነው። እና የትኛዋ ከእናቷ በወሰደችው ምክር መማከኝነት ነው እንጂ ያው እንደዚህ ያደረገችው ደነገጠች። ያው ዝሮ ዝሮ ግን ትንሽ ልቧ ተመልሷል አያትየው በእናቷ ምክር ምክንያት በወይዘሮ ሜላት ምክር ምክንያት ተመልሳለች እናም ሀኒቾ መጣች አርፍዳ ያው ሁሉ ነገር አርጋ ስትመጣ ረፍዷልና አባቴ ጋር ቆይቼ ረፍዶብኝ ነው ምናምን ተረጂ ብትላት አሁንም መጮህ የጀመረች አች ተንከሴስ ባዩች ደግሞ እየሆነ አላደን አንዳንዴ ጠንቋይ ላመሉ ገብርኤል ተጠመቅ ይባላል እንደሚባለው ለተንኳላ ለሴሯ እንዲመቻት ብላ ወይዘሮ ሜላትን ጥፋተኛ ነሽ ምናም ትላታለሽ። ከሀኒ ፊት ጥፋተኛ ነሽ ልጅቷን መረዳት አለብሽ። አባቷ እንደውም አባቷ ሐኪም ቤቱ ነው፣ እዚህ መምጣት በመቻሏ ራሱ ለአንቺ ለስራው ትልቅ ክብር ነው ያለት ምናም ብላ ለእሱ አገዘች፣ ለተንኮሏ እንዲያመቻት እና ያው እርግብንም አናገረቻት። ኪችን እኮ ሽንት ቤት ገብተው ሁለታቸውም ተነጋገሩ፣ ማንም አላያቸውም። እና ያው አትፍሬ ውጤቱ ነገ ይደርሳለኝ ምናምን ብላ እንግዲህ ኦልሬዲ ስራዋን ጨርሳለች ማለት ነው። የተማመነችበት ነገር አለች። እርግብ ምንም ነገር አታውቅም። እሷን አስረው ነው የምትሰራው፣ እና እሷ ፈርታለች፣ ምክንያቱም ምንም ነገር ስለማታውቅም። ያቺ ግን ስራዋን ሰርታ ስለመጣች በሙሉ ኮፊደስ ነው ያናገረቻት። እርግብና ሀኒቾ እንግዲህ እየተጨቃጨቁ ነው። ምክንያቱም ሀኒቾ ለራሷ ደክሟታል። በዚህም ችግር፣ በዛም ችግር፣ በዛም ችግር ስላጋጠማት አጭን ደክሞኛል ምንም እንዳትኛለች። ጭራሽ ሁሉ ነገር አድርገሽ እንዴት አይንሽን በጨዋጣሽ ትመጫለሽ ምናም ብላ ተጨቃጨቀቻት። ሀኒቾ ምንም አላለቻት ስለደካማት። እናም በመጨረሻም ተነጋገሩ እንግዲህ ያው የምርመራ ውጤቱ ለወይዘሮ ሜላት ደውሎ ነገ እንደሆነ ጠዋት መጥተው ሁላቸውም መውሰድ እንደሚችሉ፣ ከባለቤቱ ውጭ ማን መክፈት አይችልም። ያ የደኔን ውጤቱን እና እኔ ከፍቼ ማየት ስለማልችን ነገ ወጠዋት ነይ ና ነ አላት እና ውሰዱ፣ ሁላችሁም ብሏቸዋል። እንግዲህ ውጤቱ ተጭበርብረዋል አልተጨበረበረም የሚለውን አብረን የምናይ ይሆናለኝ። እርግጠኛ ነኝ ተጭበርብረዋል፣ ምክንያቱም ያስታውቃል። የሆነ ነገር ሳትይዝ እንደዚህ አትደነፋ ሞች ዞሮ እና ነገ ደግሞ በቀጣይ ክፍል አብረን ውጤቱንም እና የመጨረሻ ውጤት የሚታይበት ይመስለኛል። ክፍል ቀጣዩ ክፍል አብራችሁን ስለቆያችሁን አመሰግናለን። ሰላማችሁ ይብዛ።